ኃላፊነት መሸከም አቤት! ይሄ እንዴት እንደሚያሳድግ ለስኬት ትልቁ ነገር ኃላፊነት መሸከም። ብዙዎቻችን በተለይ እኛ ሀገር በፍቅር የተነሳ በመዋደድ የተነሳ በወላጆች መልካም መልካምነት የተነሳ እንደ ሀገር በህዝቡ ዘንድ ለቤተሰብ ወንድም ለወንድም፣ እናት አባት ለልጆች፣ እህት ለእህት፣ እህት ለወንድሞ እንደዚህ ያላቸው መልካምነት ምን አድርጎናል? ተዛዝለን ተዛዝለን ተዛዝለን ጥቂቶች ላይ ነው የቆም ነው። ስለዚህ ኃላፊነት መሸከም ከየት ይጀምራል? ከየት ይጀምራል? ኃላፊነት ምን አልሽ እ ከምን ከራስ መጀመር ማለት ለምሳሌ የራስን የቤት ወጪ መጠለያ የሚባል ነገር አለ። አንደኛ ክፍል ስንማር ካስታውሳችሁ የራስን መጠለያ በመቻል ቢያንስ አሁን ሜንተር ለመሆን የራስ መጠለያ እንዲኖራችሁ ከፈለጋችሁ ሜንተር ሰው አያስፈልጋችሁም። የተለያዩ ወፎችን እንደ ሜንተር አድርጋችሁ ይሁ የመጠለያ ሜንተሬ ወፍ ነች። ለምን? የምትከራይ ወፍ አላየሁም። በተለያየ በልማት ምክንያት ዛፎች ሲቆረጡ ኮምፕሌን የምታደርግ ወፍ አላየሁም። እንዶ ወፍ እኛም ብሰማ ለማማረር ጊዜ ሌላቸው ልክ ሲመለሱ ዛፉ የለም ሲባል ጎሽ ሌላ ቤት የመስራት እድል ተሰጠን ብለው ወዲያው ነው መስራት የሚቀጥሉት፣ እንጂ እንደዚህ ሲሉ ወፍ ወፍ እንዲህ ሲሉ አይታችሁ? ሰው ብቻ ነው እንደዚህ የሚለው። ወፍ እንደዚህ ብላ በቃ የሰው ልጅ ከመጣ ጀምሮ እኛ መኖር አልቻልንም ምናምን አይሉም። በቃ ፊትም ያደርጉበት ቦታ ይሄዳሉ። እና ምርጥ ነው። እሺ፣ ስለዚህ የመጀመሪያው ሰው መጠለያው መቻላል ሊቆረቁረን ይገባል በዚህ ምድር ላይ እስከ ኖርን ድረስ አፍተር ኦል ዲስ ይርስ የራሳችን መጠለያ የለንም ማለት በቃ፣ እስከ መቼ ነው የራሴ ቤት ሳይኖረኝ የምኖረው? የሚለውን ነገር ታርጌት አስቀምጡ እና በዚህ ጊዜ ውስጥ የራሴ ቤት እንዲኖረኝ እሰራለሁ ወይም ሞት። ፈጣሪ ደግሞ ይረዳኛል። እስቲ ማስረጃ ፈጣሪ ምናልባት በአንዳንድ በጸሎትና በብቃታችሁ ምክንያት ስታወሩ ልጄ ለአንቺ ቤት አልሰጥሽም ለአንተ ቤት አልሰጥህም ብሎ የነገራችሁ ካልሆናችሁ በስተቀር ካልሆናችሁ በስተቀር ሌሎቻችሁ እንዳለ ቤት የመስራት ግዴታ አለባችሁ። የፈለገ መሬት ቢወደድ ፈጣሪ ችሎታ አለው ለእናንተ ቤት የመስጠት እናንተ ግን ሄዳችሁ ከብፌው ላይ ቤቱ ልታነሱ ይገባል። ሄዳችሁ ከብፌው ላይ ካልሆነ፣ በተለይ ወላጆቻችሁ ሰፋፊ ግቢ ያላችሁ የሆነች ቦታ እያያችሁ አይናችሁ ደም የሚለብስ ካላችሁ ደግሞ እናንተ አለቀላችሁ። እናንተ በፍጥነት ነው መውጣት ያለባችሁ። ለመውረስ የምትመኙ ሰዎች ካላችሁ አታቆትም እኮ ግን ዝም ብለዋል ላ እድሜያችሁ 27 ሆኖ ከቤት ካልወጣችሁ ምንድን ነው ያስቆያችሁ? ይሄ ስውር ስፌት የመውረስ ፍላጎት ይባላል። ስለዚህ ከቤት መልቀቅ ሴቶኝ ከቤት እንዴት ለቃለሁ የምትሉ እስቲ ተከራይታችሁ የምትኖሩ እዚህ ቤት ጎሽ እጅ ወደ መውጣት ይቻላል ማለት ተከራይቶ መኖር። ሴት ልጅ ሆና መውጣት የለባትም ምናምን ሴት ልጅም የምትበላው እንጀራ ነው። እኩልነት በዚህም ነው ተጎድተናል ምናም የሚለው ብቻ ያለን በዚህም እንደውም እናንተ ላይ ሪስፖንሲቢሊቲ ይበዛል ብለን ራሳችንን ለመቻል የመጀመሪያው አንድ ብላለች። ስለዚህ ሁለተኛው ምግብ ነው አይደል? ምግብ ራሳችንን እንቻል መጠለያ፣ ምግብና ልብስ ራሳችንን መቻል ያስፈልግ። ይሄ ባይ ዘ ወይ ኢትዮጵያውያን እንዳለ ቢባል 18 ዓመትና ከዛ በላይ ያለን ሰዎች ቤት፣ ምግብና ልብስ ራሳችንን ብንችል ሀገሪቱ ሀብታም ነው የምትሆነው። ድሀ በቃ እኮ በእያንዳንዳችን ጥገኝነት ልክ አገሪቷ ጥገኝ ሆናለች። በእያንዳንዳችን ተበዳሪነት ልክ ተደማምሮ አገሪቷ ተበዳሪ ሆናለች። በእያንዳንዳችን የልመና ብቃት ልክ አገሪቷ ለማኝ ሆናለች። ለዚህ ነው አይ ኤም ኤፍ ጋር ሄዳ ሰሞኑን ሽሩጉድ እንደ በሰውኛ ኮ ብታዩት አይ ኤም ኤፍ የሚባሉ የሆኑ ጺማም ሰውዬ ሀብታም ናቸው ብር ያላቸው እና ኢትዮጵያ ትሄዳ እንዴት ዋላችሁ ደህና ዋላችሁ፣ ጠዋት ጠዋት እየሄደች አይ ኤም ኤፍ ጋር፣ አንዴ ያበሻ ቀሚስ አንዴ ፈረንጅ እየለበ አንዴ ታይት እየለበሰ አንዴም ብርቷን የሚያሳይ እየለበሱ ባሉት አይደል? እንዲህ አይኤምኤፍ ጋር እንደዛ ነው ኢትዮጵያ እያደረገች ያለችው። እና አቶ አይኤምኤፍ እንዴት ነው? ደህና ነት? ዛሬስ ምን አረጉልኛ ን ጉዳይ አይደል እያልን ያለን። እስቲ መጀመሪያ ግል ባንኮች ከውጭ እንዲገቡ አድርጊ፣ እሺ መጣሁ። እዛ ደግሞ ተመልሳኝ ያው፣ ዜና ካላያችሁ አይገባችሁም እላለሁ እና ኢትዮጵያ እንደዛ የሆነችው በእኔ የመበደር ልክ በእኔ ኃላፊነት ያለ መወጣት ልክ ነው እያንዳንዳችን ተደማምረን ነው ሀገር የምንባለውና ምን ምን ምን ሀገሪቷ ኢኮኖሚ የሚባለው ስለዚህ ታርጌት ያወጣችሁ ሰዎች ያላችሁ ምግብ ልብስና መጠለያ በዚህ ጊዜ ውስጥ የራሴን እችላለሁ ብሎ ታርጌት ያለው ሰው አሁን ለሌሎቻችሁ እንድታወጡ ያላወጣችሁ ያወጣችሁ ደግሞ ታርጌታችሁን ብትነግሩ ያወጣ ሰው ካለ ምክንያቱም አንዳችን ከአንዳችን ስለሆነ የምንማረው የለም ጥያቄው አልገባሽ? ምግብ በምግብ ራሴን መቻል፣ ያ ማለት ሆዳችን ውስጥ በሌላ ሰው ላብ እንዳንበላ። የቤተሰብ የታላቅ ወንድም የእህት ያክስት ያጎት ምናምን በግብዣ ችግር የለውም። እንደሱ ስለው በየቀኑ እየተጋበዝኩ ነው ብላችሁ ቀይሩት። አይደለም አልፎ አልፎ ብጋበዝ ችግር የለውም። ምግቤን ግን እኔ ሰርቼ እኔ በማመጣው ገቢ ነው እንትን የምለው ቤት እኔ ሰርቼ በላቤ ነው የምኖረው። ቤት መጠለያይን ከበርም አደርገው በኪራ ይሁን በግዢውን ችግር የለውም እና ልብስም እንደዚሁ እሺ። መጀመሪያ ኤክሰለንት ግሬት። ስለዚህ ኢትዮጵያ በአንቺ በኩል አይኤምኤፍ ጋር አትሄድም ማለት ነው አይደል? በሷ ምክንያት አትሄድም። እንደውም ይህን ዜና ስታይ እቺ ሴትዮ ግን ምን ሰብሰብ ቢያደርጓት ነው የምትለው ማለት ነው። ቴንክዩ፣ በጣም እናመሰግናል። ሌላስ ታርጌት? እሺ ኤክሰለንት እና በራስሽ ነው እምትይው። እንደውም ለዚህ ነው ግራ የገባሽ። አሁን ገባኝ። ለምን ግራ ሰው ሌላ ሰው ያበላዋል እንዴ ብላ ቅድም፣ በእውነት አልገባትም። ለካ ከአስራ አንደኛ ክፍል ጀምሮ ቤተሰቦች አርሲ ናቸው አይደል? እዚህ መታ ልጆችን እያስጠናች፣ እራሷን ሰፖርት እያደረገች፣ አሁንም እህቷንም አምጥታ አንድ ላይ አብረው ነው የሚኖሩትና ሌላው ከዚህ ውጭ ይኖራል እንዴ? ሁሉ አይነት ነገር በቃ፣ በአንቺ በኩልም ኢትዮጵያ አሁን ጋ አትሄድም። እንደዚህ ሁላችን እንቀንስላት እና ትሄዳለች። ባይ ዘ ወይ ራሳችን ከቻለል የእያንዳንዳችን እዳ ተደምሮ ነው የሀገር እዳ የሚሆነው። የእያንዳንዳችን ብርታት ተደምሮ ነው የሀገር ብርታት የሚሆነው። የእያንዳንዳችን ህልም ማሳካት ተደምሮ ነው ሀገሪቱ ህልም የምታሳካው። ስለዚህ ኃላፊነት መሸከም ወሳኝ ነው። አይደለም አለቀ። ዴድላይን አስቀምጡ፣ እንዲህ ደስ ይላል መሰላቸው። ራሱ ላይፍ የዘ ቻሌንጅ፣ ቻሌንጁ ደግሞ አድቬንቸር ፊልም አድርጉት። አድቬንቸር ፊልም ቀጥሎ ምን ይሆናል በሚለው ነው አለ ምንኖር። ስለዚህ እናንተ ቀጥሎ ምን እንደሚሆን አስቀምጣችሁ በዛ ውስጥ በምን ማለፍ ባለብን መልኩ ከወንጀልና ከኃጢአት በስተቀር ግልጽ ነው ህሊናችንን አንደበታችንን እውቀታችንን ተጠቅመን ሌሎችን ሜንተሮችን በመከተል ብናደረጋለን ሰክሰስፉል መሆን እንችላለን ኔክስት መስራት የምንችለው ነገር ሁሉ ሀላፊነት ነው በነገራችን ላይ ስለዚህ መስራት እየቻልክ እንዲህ መደረግ አለበት ካልን ሀላፊነት አልተወጣንም መስራት የምትችለው ሀላፊነት የመጨረሻው ቀና አመለካከት ነው ፖዘቲቭ አቲትዩድ አመለካከት ህሊና የአትክልት ስፍራ ነው። እዚህ የአትክልት ስፍራ ላይ ብትዘራበትም ያበቅላል፣ ባትዘራበትም ያበቅላል። ብትዘራበት መልካም የሆነውን የምትፈልገውን ህልምህን፣ ግብህን፣ እቅድህን መሻቶችን ያሳካል። ባትዘራበት ዝም ብትል መልካም ያልሆነውን ሙጃ የሆነውን አረም የሆነውን የሰዎች ፍላጎት የሆነውን የማይረባውን፣ የማይጠቅመውን፣ ያየኸውን የሰማውን ሁሉ ነገር ክፋትንም ጨምሮ ያበቅላል። ስለዚህ ስነ ስርዓት ይጠይቃል። አትክልት ስፍራን ማሳመር ስነ ስርዓት ይጠይቃል። አይደለ? አትክልት ስፍራው ስላለ ብቻ ያምራል አይደለም። ባይኖረን ይሻላል። ፎርቹኔትሊ ታድለን ደግሞ የአትክልት ስፍራችን የሚሰራ ነው፣ ህሊናችን ይሰራል። ስለዚህ ምን እየመገባችሁት ነው? እኔ 1998 ዓመተ ምህረት ጀምሮ ፐርሰናል ዲቨሎፕመንት ትሬኒንግ ሳገኝ የመጀመሪያው መመገብ የጀመርኩት ህሊናዬን ህልም የሚባለውን ነገር ህልም ማለት ህልም ጄኔራል ሳይሆን ህልሞቼን የምፈልጋቸውን ነገሮች ሊስት አድርጎ በማስቀመጥ ማታ ማታ እሱን ውስጥ እንዳሳካው እንዳገኘው እንደሆን አድርጎ ማየት። ስለዚህ አንድ ሁለት ሶስት አራት እያለ ተራ በተራ ይሳ እስከዛ ድረስ ግን በቃ ጫማ መብላት አፈርድሜ መብላት ያልነው አላል ጭቃችንን ማብካት አለብን፣ ለዛ ጉዳይ ከዛ እንደርሳለን። ለዚህ ለዛ ለምትፈልጉት ህልም፣ ግብ ዋጋ ይከፈላል። ዋጋ ሳይከፍሉ መድረስ የሚባል የለም። አንድ ሰው እንደ ዘበት ገንዘብ ቢያገኝ ገንዘብ ቢያገኝ በአጋጣሚ በምናምን አሁን መኪና ውስጥ እየመጣው እርሱ ቢሆኑ ምን ያደርጋሉ የሚል የሆነ እንትን እየሰማው ነበር። ልጁ ገንዘብ በድንገት ብቻ አገኘ። የሆነ መሬት ተሰጥቷቸው በማህበር ከዛ በኋላ እሱን ሸጠው ከፍተኛ ገንዘብ አገኘ። ልጁ ደግ ነው። ሁሉም ቤተሰብ ዘመድ፣ ጓደኛ በሰልፍ ይመጣሉ። አመመኝ፣ ደበረኝ፣ ሰለቸኝ ምናምንና ማቆም አልቻልኩም እንዳለኝ ስለሚያውቁ አምስት ሺም አስር ሺም እየሰጠው ነው ብሩ እያለቀ መጣ በኋላ ወደ እነሱ መሄዴ እንደ ነው መሰለኝ። ግን ስሰጥ ደስ ይለኛል፣ እየተቸገሩ። ቋሚ ነገር ግን ማፍራት ደግሞ አለብኝ። ምን አባቴ ላደርግ ብሎ አልጠየቅም። ገና ሲጠየቅ አይ ጉድ፣ በቃ አሁን አብዛኛው ሰው ይወያያል። ደግነት ጥሩ ነው፣ ስጥ ነው አይደል የሚባለው። ምንድን ነው ዋዳስ፣ ደግነት ሚል ዝርክርክ እና ደግነት አንድ ነው እንዴ? ደግ ነው እንዴ? የሰው ልጅ ብዙ ነገር ይሰጥ። ብር ብቻ እኮ አይደል የሚሰጣችሁ የተለያዩ የተለያዩ ሀሳቦች አይሰጧቸውም። ሀሳብ አለ አይደል? ስሜት አለ ሰው ስሜት ስለተሰጠው ደግ ነው ተብሎ ስሜቱን የመናደድ ስሜት የስድብ ስሜት መናገር አለበት አይደለም። ዲስፕሊንድ እኮ መሆን ስነ ስርአት ማለት እኮ እሱ ልታሳካ የምትፈልግ ግብ ካስቀመጥክ ይሄ ሰው በሁለት እግሩ ቢቆምና ይሄ ዝም ብሎ እንትን አለኝ ለሚሉት ሰዎች ገንዘብ ከሚሰጥ ድርጅት አቋቁሙበት። ሰላሳ ሰዎች በዛ ውስጥ ቀጥሮ ሰላሳ ቤተሰብ እንጀራ እየበላ መኖር፣ ይሄስ እንትን አይደል? ሰዎችን መርዳት አይደል? አይታቸዋል። ሰዎች ገንዘብ ስቸግራቸው ገንዘብ ስትሰጧቸው የገንዘብ ችግራቸው እየተፈታ ነው? እየባሰ ነው የሚመጣው። የቤት ኪራይ ለአንድ ወር ችግሮት ብትሰጡት ለአንድ ሰው የቤት ኪራዩን እኮ ይከፍላል። ነገር ግን ነገም የሚታየው መፍትሄ እናንተ ኪስ ውስጥ ነው እንጂ የሰውየውን ሀሳብና ሪስፖንስ ኃላፊነትን መሸቀም ው እሱ 11ኛ ክፍል ጀምሮ ስትል ገንዘብ ቢቸግራት እኮ አሁን ቁጭ ብላ የምታስበው ማን ያበድረኛል ሳይሆን እንዴት አድርጌ ገቢ ላምጣ ነው እኮ የምታስበው። ተለማምዳላ። ጭንቅላቱ ይሄ ነው። ሀብታም ማይንድ ማለት ካናዳ ይዝነብ ብሎ የሚያስብ አይነት ጭንቅላት እንዴት እናፈራለን። ስለዚህ ቀና አመለካከት ማለት ዝርክርክ አመለካከት ማለት አይደለም። ቅንነት ማለት ገንዘብን ለሰዎች መስጠት አ ለእሱ እኮ ገንዘብ ስሰጠው አንታ ትችል፣ ምን እችላለሁ እኮ የሚለውን ነገር በዛው እያስተማርኩት ነው ለምንድነው እንዴት አሳ ማጥመድ እንዳለበት ማሳየት የሌለብኝ? አንድ ጊዜ በጣም እየቸገረኝ ቦሌ ድረስ ከቤተል በግሬ መጣሁና ከዛ ቢዝነስ እየሰራው ነው፣ ግን ትራንስፖርት የለኝም። ከዛ መጣሁና ለመመለስ ሜንተሪ ጠየኳት። መመለሻ ትራንስፖርት የለኝም እና ያው ገቢ ሳገኝ የምሰጥሽ ብያት፣ ሀምሳ ብር ጠየኳት እና ቁጭ በላለች? ሀምሳ ብር እንዳለህ ላሳይህ። እንትን የሚባለው ፕሮዳክት አለ አይደል? አዎ፣ እሱን እንዴት መሸጥ እንዳለብህ ይኸውልህ፣ እንደዚህ እንደዚህ እንደዚህ እንደዚህ ብለህ ይሄን ያክል ሰው ብታነጋገር፣ እንዲህ እንዲህ ቦታ ብትሄድና እንዲህ ብትል፣ ከዚህ ያክል ብታነጋገር ስንቱ ሊገዛ ይችላል? ይሄን ያክል። ስለዚህ ከሱ ውስጥ ይሄን ያክል ትርፍ ታገኛለህ። ስለዚህ 200 ብር አለህ አለችኝ። እሺ ብዬ ሄድኩ። ውስጣችሁ ለመናደር ሊሞክር ይቻ ብር ስጠይቃት ለምንድነው ብር አገናኘት የምትነግረኝ ለሚለው አይስክሪሙን ከላስክ በኋላ ስኳር በሽታ ይገላል። አይስክሪም እኮ ስኳር በሽታ ነው የሚያመጣው። ስለዚህ እንደዛ ሳየችን፣ እኔም ተማርኩ። ስለዚህ ችግር ሲመጣ መፍትሄ ላይ ማሰብ ስራ ነው። መፍትሄ ጠንካራ ሰራተኝነት ነው፣ ዲስፕሊን ነው መፍትሄ። ስለዚህ ቀና አመለካከት እጅግ በጣም ያስፈልጋል። በህሊናችን ውስጥ ሁልጊዜ ምን እናስብ? መልካም እናስብ። ዛሬ መጥፎ ነገር ገጥሞናል፣ ነገ መልካም ይሆናል። ነገ ደግ ይሆናል። ነገ ጥሩ ይሆናል። የተሻለ ይሆናል። ዛሬ አንድ ሰው በድሎ ሆናል። ግድ የለም ተሳስቶ ነው። ነገ ምን ያደርጋል የተስተካከለ ነገር ማድረግ ይችላል የሚለውን ሰዓታችን አልቋል። ስለዚህ እዚህ ላይ እንቋጫለን። የሆነ ነገር እንደጨበጣችሁበት አስባለሁ። በእርግጠኝነት ዲሲፕሊን እንዲሆናችሁ ደግሞ ቅድም እሱን ምሳሌ እንደሰጠን፣ ሌሎቻችሁም እንዳሳካችሁት ያልተናገራችሁት ደግሞ ሌሎች የምትፈልጋቸውን ነገሮች በስነስርዓት አሳክተን የግል ህይወታችንን ቀይረን ሀገራችንን የምንቀይርበት ጊዜ ይስጠን ነው የምለው።